ሰላም ሰላም፣ እንዴት አደራችሁ? እኔ እግዚአብሔር ይመስገን። ሰላማችሁ ብዝት ብዝት ዝት ዝት ይበል። እግዚአብሔር አምላክ እና አላህ ይጠብቃችሁ። ሙስሊምም ክርስቲያንም ጾማችሁን እግዚአብሔር አምላክ የፍቅር የሰላም ያደርግላችሁ። ጾማችሁ በመገባደድ ላይ ነውና እግዚአብሔር ፍጻሜያችሁን ያሳምርላችሁ ክፉን ያርቅላችሁ በማለት ማለት ነው። ዛሬ በትኩስ ነገር ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ብዬ መጥቻለሁ ማለት ነው። ከነ ሄሊሻ ደግሞ ለየት ብለን ወጣ ብለን መተናል። እህታችን እስከነ ቃጭሏ እስከነ ነብሷ ማለት ነው። ቲክቶክ ላይ ጡልቅ ብዬ ስገባ ዋይ ዋይ ዋይ ዋይ ዋይ እያለች እጅ ከፍንጂ ያስኳት ምን ሁናለች እህቴ ብዬ ሰማት ማለት ነው። የስምንት ዓመት ብሬን ተበላው ፍቅረኛዬ ጋጠኝ ብላ ያዙኝ ልቀቆች ጧጠንባ እያለች አገኘዋት። ከዛንን የሄታችሁ ደግሞ ቂው ብዬ ንድድ ፍርጥ አልልም መሰላችሁ። ለምን መሰላችሁ? ተናደርኩባታ ተናደርኩባት ለወጠምሻ ለዛውም ለወጥ አምሻ የስምንት አመት ብር ሰታ፣ ያዙኝ ልቀቁኝ ብላ እንዴ! ልጁ እኮ ማለት ነው እንዴ፣ ስምንት አመት በሙሉ ሲቀፈቅፋት ሲግጣት፣ ሲግጣት ምን፣ እንዴት አስችሏት ነው? እንዴት ሳልጠረጠረችም? እናት አባቷ ብሯን ጋ ጣርገተው ቢበሉት አይሻልም እንዴ? የማንም ወጠምሻ ብሯን ግጦ ግጦ ከዛም በኋላ እኛ ፍርድ ቤት ነን እኛ ብር አስመላሽ ነን እኛ ጋር ያዙኝ ልቀቁኝ ብላ ዋይ የምትለው ማለት ነው። እግዚአብሔር እኔክ እንደውም እንኳን ድብና አርግቶ ጋጣት እንዴ። እኛ ጋር ትንፈቀፈቃለች እንዴ? ስሰጠው አማክራናለች ወይ? ስንት ሚዲያ ላይ ወጥተን ስለ ሀረብ አገር ብራችሁን አትስጡ እያሉ ያልሰራ ሚዲያ አለ እንዴ? ያልተመከረሰው ያልተመከረ ሰው የለም እና ስለ ሀረብ ሀገር ብዙ ሚዲያዎች አልመከሩንም። ብር ለወንድ ልጅ አትስጡ። የፈለገ ባልሽ ፍቅረኛሽ ቢሆን ብር የሚሰጥ የሚጠይቅ ወንድ ሊጠቀምብሽ ነው ብሎ ብዙዎች ሰርተውበት በሀረብ ሀገር ሰርተዋል። እና ይቺ ልጅ ማለት ነው ስምንት አመት በሙሉ ብሯን ስጠፈቅፍለት ይሄ ልጅ እንዴት አልጠረጠረችም? ቤተሰቦቿስ እንዴት ዝም አሏት ነው የኔ ጥያቄ ማለት ነው እንዴ! እንደማይፈልግ ወንድ ልጅ እኮ ብር ከጠየቀሽ እኮ ይሄ ገንዘብሽን ነው እንጂ አንቺን አይደለም እየጠየቀ ያለው። እንዴ! ወንድ ልጅ እኮ ሴት ልጅን አስተዳዳሪ ነው እንጂ ሴት ልጅ ወንድ ልጅን አታስተዳድርም እና ሚዲያ ላይ ወታሁን በእኔ ትምህርቱ ሰዱ እያለች ትንፈቀፈቃለች ትንቆረቆራለች። ማለት ነው እንዴ ልጁ ብሯ ልካ ልካ ልካ ማለት ነው። ልትሄድ ስድስት ወር ሲቀራት ልጁ ባናት በግንባሯ ትኩስ ሚስት አግብቶ ጠበቃት፣ አግብቶ ሰማች ቪዲዮና ፎቶ ተላከላት ማለት ነው ይሄን ያዙ ይልቀቁኝ፣ የስምንት ዓመት የለፋውበት ባሌና፣ ፍቅሬ፣ ገንዘቤ እልም ድርግም ብሎ ሄደ ብላ ቲክቶክ ላይ እያየ። ስለዚህ ጥፋተኛ ወንዱ ነው እንዴ? ወንዱ ጥፋተኛ አይደለም። አንድ ሴት ልጅ ወዳ ካደረገችለት እንክት አርግቶን። እኔ ራሴ የሚሰጠኝ ወንድ ባገኝ አለቅም፣ ቁም ነገር ማለት ነው። ሲቀጥል ደግሞ አንድ ሴት ባለትዳር ወይንም ፍቅረኛ ከሆነች ስምንት አመት በሙሉ ሀረብ ሀገር መቆየት የለባትም። ቢያንስ እንኳን በሁለት አመት ልዩነት ሂዳ ማየት አለባት። ምን ደረጃ እንዳለ በስተጀርባው ምን አለ የሚለውን ነገር ሂዳ ማጣራት ነበረባት። ይሄ ልጅ ይበላል፣ ይጠጣል፣ ያምረዋል፣ ሂዶ ድሽቃ ያደርጋል። ስምንት አመት እቃውን ቋጥሮ አይቀመጥም። ስለ እውነት ከሆነ ማለት ነው። ወንድ ልጅ ነው። ጓደኞች አሉ። ብዙ መሰናክል ያጋጥመዋል። መጠጥ አለ ስምንት አመት በሙሉ ይሄ ልጅ እየበላ እየፈሳ እያጋሳ ቁጭ ይበል ማለት አንችልም። ጥፋተኛ የልጅቷ ነው። አንደኛ ብርኗን መላክም አልነበረባትም። እሺ ምናልባት ሊቸግረው ይችላል። አንዴ ሁለቴ ትልክለታለች። ከዛ በላይ ግን ከጠየቃት ይሄ ሰው ለሕይወት አይፈልጋትም ማለት ነው። መማር ነበረባት ማለት ነው። ሲቀጥል ደግሞ ማለት ነው ስምንት አመት በሙሉ መቆየት አልነበረባትም። በየሁለት አመቱ ሂዳ ባሏን ቼክ ማድረግ ነበረባት። ስለዚህ በሁለቱም በኩል እሷ ጥፋተኛ ነች። ወንድ ልጅ ነው፣ ይበላል፣ ይጠጣል፣ ያምረዋል። እኛ ሴቶች አስር አመትም የመቆየት ባህሪ ያለን፣ ወንድ ልጅ ግን አይችልም። በቃ ጓደኛ አለ፣ ብዙ መሰናክል ያጋጥመዋል። አገኘው ብሎ አንዷን ሄዶ ቻብ ሲያደርግ አብጣበትም ሊሆን ይችላል። በዛ ላይ ደግሞ ሁሌም አግኝቶ ጧጧጧ አድርጓትም ሊሆን ይችላል። ይቺ ልጅ በቃ አፈቀራት፣ አገባት። ስለዚህ የየ ማለት ለእኔ ትክክል ነው ብዬ አላስብም። ስለዚህ እኔ ራሴ እንደዚህ ብር የሚልክልኝ ወንድ ባገኝ አለ በቃ አለቅም። ይሄ የሁሉም ባህሪ ነው። ስለዚህ ይሄ ልጅ አገባ ብላ ማልቀሱ ትርጉም የለውም። ብዙ ሰው በኮሜንት እየፈረደባት ነው። ለምን ወደሽ እስከሰጠሽ ድረስ ደግ አደረገ እንኳን በላሽ፣ እያሉ ነው እየረገጡ ያሉት። ምክንያቱም ብዙን ጊዜ በአረብ አገር ውስጥ ብዙ ሚዲያዎች ሰርተዋል። ብራችሁን ያዙ፣ ብራችሁን ዚያዙ፣ በሚዲያ የሚመጣ ወንድ አትመኑ በሚዲያ ሚስቲ ኑረው ልጅ ኑሮ ትዳሪ ኑሮ የምታውቁት ነገር የለም። ምናልባት እሱ የሚለፈልፈውን ቃል ነው የምንሰማው እንጂ በጀርባው ያለውን ነገር አናቅም። ልባችሁን አትስጡ፣ ገንዘባችሁን አትስጡ ብሎ ብዙ ዩቱበሮች ብዙ ዩቱበሮች ሰርተዋል። ስለዚህ እቺ ዛሬ ብታለቅስ እኔ አላዝንላትም። ስምንት ዓመት አይደለም ስምንት ስምንት ቀን ራሱ የስምንት ቀን ደሞዝ ራሱ እንዴት ነው የሚያንገበግበው ማለት ነው። ስለዚህ ላከችለት ላከችለት እሱ ኑሮውን አደላደለ፣ ዱቅ ዱቅቅ ብሎ አገባ። አሁን የስምንት ዓመት ልፋቷን ኬት ነው የምታመጣው? ኬትም ምክንያቱም ጥፋተኛ እሷ ነች። ምን አለ ቤተሰቦችሽ፣ ወንድሞችሽ ቢበሉት እናትሽ ይሄን ጉስቁል ብላ ምትበላው አታ ሊሆን ይችላል። ምን አለ እሷ ብትበላ። አንዳንዴ ወንድ ልጅን በብር እንገዛዋለን፣ በብር እናስረዋለን፣ እንዲህ ብናደርግለት ሌላ ሴት አያፈቅርም ብለው የሚያስቡ ብዙ ሴቶች አሉ። ብዙ ሴቶች ወንድ ልጅ ካላፈቀረሽ የፈለገ ወርቅ ብታርከፈክፊለት ከጥፍር ቆሻሻ አይቆጥርሽም። አንቺ የተሻለችዋ ከጎኑ ያለችዋን ሴት ነው የሚያገባው። ሲቀጥል ደግሞ አጠገቡ ያለችዋ ሴት፣ ሁሌ የሚያገኛትን ሴት፣ አጠገቡ የሚያያትን ሴት ነው ወንድ ልጅ የሚፈልገው ወይስ በኤሌክትሪክ እንደዚህ በኢሞ በምን አንቺ የማያቅሽ ውስጥ ነው የሚታገሉ? አንቺን እንደዚህ በኢሞ በተለያየ በቲክቶክ መጥተው የሚጀነጅኑ ወንዶች ለአንቺ ጥቅም ነው እንጂ አንቺን አፍቀረውሽ አይደሉም። ማፍቀርም አይችሉም። እንዴት ነው በአካል ያላየሽን ያልተነካካሽን ሰው የሚያፈቅርሽ? ሊያፈቅርሽም አይችልም። አንቺም ደግሞ በሚያወጣልሽ ነገር መንበቅበቅ፣ መንተርተር፣ እንዲህ ብርሽም በግንባርሽ መላክ የለብሽም። የዚህ ልጅ ህይወት ለብዙዎቻችን ትምህርት ነው። መማር አለብን። እኔ ምንም አላዝንላትም። ደግ አደረገ እንኳን በላሽ በላሽ ነው የምለው። ገባሽ? ስምንት ዓመት ስምንት ዓመት እኮ ቀልድ አደለም። ስለዚህ እኔ በበራሴ በኩል አላዝንላትም። እንኳን በላት ነው ነው የምለው። ቤተሰብ ሁሉ እንዴት ዝም አላት? ስምንት ዓመት ስትልክለት፣ ለቤተሰብ እንዴት አስቻለው? እህት ወንድም የለሽም እንዴት ነው? አንቺ ለወንድ ልጅ ገና ለገና ያገባኛል፣ አንድ ቤት እንኖራለን ተብሎ የስምንት ዓመት ደሞዝ የሚላከው ብር ብሎ ወንድ ልጅ ከጠየቀሽ፣ ይሄ ሰው ለህይወት አይደለም የሚፈልግሽ። ከባድ ችግር ካልደረሰለት፣ በቃ ከአቅሙ በላይ ለሆነ ችግር ከሆነ አንድ ጊዜ ይላካል። ስምንት ዓመት በሙሉ አይላክም። ስለዚህ የራስሽ ጥፋት ነው። የልጅቷ ጥፋት ነው። ልጁ ምንም አይነት ጥፋት የለም። ከሰጠችው እንክታርግቶ በላ አጠገቡ ያለችውን ሴት አገባ ማለት ነው። ስለዚህ አሁን ብዙዎቻችሁ ተማሩ ቢባል ምንም አይነት ትምህርት ከሷ የምንወስደው ነገር የለም በራሴ በኩል ለምን? ብዙ ዩቲዩበሮች መክረዋል። ብዙ ትምህርት ነበር። ብዙ ትምህርት ሰጥተዋል። አልሰማም። ህዝቡ እንዳለ እየፈረደባት ነው። በኮሚት እንኳን ሰጠ እንኳን በላሽ እኔ ራሴ የሚሰጠኝ ሰው ባገኝ አላለቅም። ደግ አደረገሽ እያሉሽ ነው። ስለዚህ እኔም ድጋሚ እንኳን ደግ አደረገሽ፣ ግን ለሁለተኛው እግዚአብሔርን ትምህርት ይሆንሻል፣ ለሁለተኛው ትምህርት ይሆንሻል። ስለዚህ አሁን አርፈሽ ስራሽን አንገትሽን ደፍተሽ ስሪ። በቃ ስድስት ወር ቀርቶሻል። ወደ ኢትዮጵያ ልትሄጅ አይደለ? እግዚአብሔር ይመስገን። እዛ ሂደሽ ጉድሽን ብታውቂ ኑሮ መምጫውንና አለም ነበር የሚጨልምብሽ። ስለዚህ ስድስት ወር ጊዜ ስላለሽ አሁን ለህይወትሽ አስበሽ አቅደሽ ኑሪ ነው የምልሽ። ይሄ ትልቅ ትምህርት ነው ለህይወትሽ፣ ለሁለተኛው ለህይወትሽ ትልቅ ትምህርት ነው። እግዚአብሔርን እንደውም ማመስገን አለብሽ። እዛ ሂደሽ አግብቶ በሰርጉ ምን ወልዶ ቢጠብቅሽ ምን ልትሆኚ ነበር? ሀረብ አገር ሆነሽ መስማት እና ፎቶ መድረሱ በጣም ጥሩ ነው። እና ይሄን ነው ምልሽ። እኔ ግን በልጁ አላዝንም፣ እንኳን በላ ብዬ ነው የምለው። ከሰጠ ነው ማናችንም፣ ወደን እስከሰጠን ድረስ እንክት አርግቶ እኔ ራሱ የሚሰጠኝ ወንድ ባገኝ እንክት አርግቼ ነው ምበላው ማለት ነው። አግኝቼ ነው እንዴ! እንዴ እንዴት ነው ሰው በኤሌክትሪክ ያላየውን ምን ያለ ሰው ስምንት ወር ደሞዝ የሚልከው ረበስ ማአሞሎንፈስ ቅዱስ ለህይወትሽ ትምህርት ነው። ማንም ሰው ያዘነልሽ የለም። ሴት ስለሆነች ሴት ልጅ ስለሆነች እንዲያትበሉ ምናምን ብላችሁ በኮሜንት ላይ እንዳትፈርዱ። ምክንያቱም ሴትነቴን እኔ ራሴ ነኝ የማስከብረው ሴት ሴት ስትሆን ነው። ስለዚህ ይሄ ልጅ ጥፋት የለበትም። ስምንት ዓመት በሙሉ ካሌድሽ ጥፋቱ የራስሽ ነው። ሲቀጥል ይሄ ልጅ ይበላል፣ ይጠጣል፣ ያምረዋል፣ ሂዶ ድሽቃ ያደርጋል። ገባሽ ስምንት ዓመት በሙሉ አይጠብቅም። ሲቀጥል ደግሞ ስምንት ዓመት በሙሉ እንዴት ለወንድ ልጅ ደሞዝ ይላካል? ይሄ የራስሽ ጥፋት ነው። ማንኛውም ሰው የሚፈርደው አንቺ ላይ ነው። ግን ለሕይወትሽ ትምህርት ይሆንሻል ማለት ነው። ለሁላችንም ትምህርት ይሆነናል። ወንድ ልጅን በብር አስረዋለሁ ለምትሉ ሴቶች ትምህርት ትልቅ ትምህርት ነው የሚሆናችሁ ማለት ነው። ሲቀጥል በኤሌክትሪክ ለበጣ ዘበጣ ጅንጀና ውስጥ ያለሽ አዳሜ ሀያ አራት ሰዓት እግርሽን ሰቅለሽ ውዴ፣ የኔ ፍቅር፣ ልፈንዳል፣ ጠዋ፣ ልበልል፣ ብር ልላክል፣ ምን ያስፈልጋል፣ እኔ ከአንተ ሌላ ምናምን ለምትሉ ሴቶች ተማሩ ከዚህ ማለት ነው። ትምህርት ይሆናችኋል። የኤሌክትሪክ ሰው ማለት ነው ነጪውን፣ ወይ ዥንጉርጉር አታውቁትም። ጠይም ይሁን ምን ይኑረው በስተጀርባ ሴት ይኑረው አታውቁትም። ስለዚህ እያዳድሽ ልብሽን ጠብቂ፣ ልብሽን ቋጥሪ፣ ገንዘብሽን ቋጥሪ ነው የምለው። ይሄንን ማድረግ አለባችሁ። ስለዚህ ሁላችን ሁላችሁም ትምህርት አድርጉ። ይሄ የኤሌክትሪክ ለበጣ ዘበጣችሁም እ ኮማንዶ ምት የኤሌክትሪክ ፍቅር ማለት ኮምፒውተር ማፍቀር ማለት ነው። እዚህም እዛም ዙጥ ዙጥ ነው የሚለው አንዴ ኢሞ ላይ ዙጥ ይላል፣ አንዴ ቲክቶክ ላይ ዙጥ ይላል። አስር በአንድ ነው የሚጀነጅኑት። ይህንን አውቃችሁ ራሳችሁን ጠብቃችሁ ኑሩ። ሰውየውን ሳይሆን ኮምፒውተርን እንዳፈቀራችሁ ቁጠሩ ማለት ነው። ስለዚህ ራሳችሁን ጠብቁ፣ የኤሌክትሪክ ወንድ እንዳታምኑ። ኤሌክትሪክ ስላችሁ የኢሞ የቲክቶክ የቴሌግራም ወንዶችን አትመኑ። እግዚአብሔር ፍቃዱ ከሆነ ለናንተ ያለው ይሰጣችኋል። በዛ ላይ ደግሞ ማለት ነው መልካም ሰው ከሆነ አንቺ እንድትጠነክሪ በርትተሽ ወደ ሀገርሽ ገብተሽ ሰርተሽ ሰው እንድትሆኝ ይመክራል እንጂ ከአንቺ ገንዘብ ንብረትን አይፈልግም ነው የምላችሁ እህቴ መድኃኔዓለም ይድረስልሽ ልቦናን ይስጥሽ ማስተዋልን ይስጥሽ እኔ ግን ማለት ነው አላዘንኩልሽም እንኳን ድብን አርግቶ በላሽ ነው የምለው እኔ ራሴ ባገኝ አለቅም ጠዋት ጠባ ብዬ ነው የምበላው ማለት ነው ምንም አላዘንኩብሽም አትን ፈቅፈቂ አትንፈቅፈቂ አትንቶቅቶቂ ለሁለተኛው ትምህርት ይሆን ይችላል።